ሰላም ክብሯትና ክብሯን ታዳሚዎቻችን፣ እንደምን አላችሁ? ይህ ወግማር ነው። በዛሬው ዕለታዊ የወግማር መረጃችን የፕሪቶሪያው ስምምነት ለህወሓት አመራሮች ለሁለት መሰንጠቅ ዋነኛው ምክንያት ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል መናገራቸውን 1.5 ቢሊዮን የክሪፕቶ ገንዘብ መዘረፉንና ከተዘረፈው 1.5 ቢሊዮን የክሪፕቶ ገንዘብ ውስጥ 300 ሚሊዮን ዶላር በጥሬ መውጣቱን እንዲሁም እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋረጥ ትዕዛዝ ማስተላለፏን በስፋት እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን። የፕሪቶሪያ ስምምነት ለህወሓት አመራሮች ለሁለት መሰንጠቅ ዋነኛ ምክንያት ነው ሲሉ ዶክተር ደብረ ጽዮን ገብረ ሚካኤል ገለጹም። ዶክተር ደብረጽዮን ገብረ ሚካኤል እንደተናገሩት ያዝለቀቅ እያለ እስከ ዛሬ ድረስ የደረሰውና የመፈንቅለ መንግስት ሙከራ ድረስ የዘለቀው የህዋት አመራሮች ሰጣገባ በፕሪቶሪያው ስምምነት ላይ የተሳተፈው የአቶ ጌታቸው ረዳ ቡድን ማድረግ ያለበትንና ማድረግ የሌለበትን ተግባራት በተገቢው ሁኔታ ሳይለይና ሳይደራደር ትእዛዝ ተቀብሎ በመምጣቱ ምክንያት መሆኑን የህዋት አንደኛው ክንፍ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መናገራቸውን ሪፖርተር ጋዜጣ ዘግቧል። እንደ ሪፖርተር ጋዜጣ ዘገባ ከሆነ ዶክተር ደብረጽዮን ገብረ ሚካኤል ዘኒው ሂውማኒቴሪያን ከተሰኘ ሚዲያ ጋር በነበራቸው ቆይታ የፕሪቶሪያው ስምምነት አሁን በትግራይ የፖለቲካ ሊቃ መካከል ለሚታየው መቆራቆስ ዋነኛ ምክንያት ነው በማለት ስምምነቱን የክፍፍሉ መነሻ ብሎታል። አቶ ጌታቸው ረዳ ደቡብ አፍሪካ ይዞት የተጓዙት ተደራዳሪ ቡድን በጦርነት ለደቀቀችው ትግራይ ጦርነቱን ብቻ እንደሚያስቆምና ከዚያ ያለፈም ያነሰም ነገር እንዳይፈጽም ነበር ተልኮ የተሰጠው ያሉት ዶክተር ደብረጽዮን የክልሉን መንግስት የሚያፈርስ ትዕዛዝ ጭምር ይዞ መጥተዋል በማለት ተደራዳሪ ቡድኑን ኮንነዋል። እናቶ ጌታቸው በፌዴራል መንግስት ግፊት የትግራይን ክልላዊ መንግስት የሚያፈርስ የትግራይ ሰራዊትን በአጭር ጊዜ ውስጥ ትጥቅ የሚፈታበት እንዲሁም በአማራ ኃይሎች የተያዙ የትግራይ ክፍሎችን አወዛጋቢ ግዛቶች የሚል ስምምነት ፈርመው መጥተዋል ሲሉም አስረድተዋል። ይሁን እንጂ አሁን የፕሪቶሪያ ስምምነት ራሱ መፈጸም አለመቻሉን ገልጸው እሳቸውና ቡድናቸው ስምምነቱ ተፈጻሚ እንዲሆን ቁርጠኛ እንደሆኑ ዶክተር ደብረጽዮን ተናግረዋል። ህወሀት በሰላም ስምምነቱ መሰረት የአማራ ኃይሎችና የኤርትራ ወታደሮች የትግራይ ተዋጊ ኃይል ትጥቅ ከመፍታቱ በፊት መውጣት እንዳለባቸው፣ ተፈናቃዮች የሚመለሱበትን ምቹ ሁኔታ መፍጠርና ምርጫ የሚደረግበትን አውድ ማመቻቸትን አሁንም እንደሚጠይቅ አስታውቋል። የዶክተር ደብረጽዮን ቡድን የአማራ ኃይሎች እንዲወጡ በፌዴራል መንግስት ላይ ጫና ማድረግ ባለመቻሉ የአቶ ጌታቸውን ጊዜያዊ አስተዳደር ተጠያቂ ቢያደርጉም ጊዜያዊ አስተዳደሩ በበኩሉ የፕሪቶሪያን ውል በመጣስና ድንበር ማስከበር ባለመቻሉ የፌዴራል መንግስትን ሲወቅስ ይደመጣል። የህወሓት ስራ አስፈጻሚ ኮሚቴ አባልና የነ ዶክተር ደብረጽዮን ቡድን አጋር የሆኑት አብርሃም ተከስተ ዶክተር ጠቅላይ ሚኒስትር አብይ ከፈለጉ በአንድ ጥሪ ጥያቄያቸውን መመለስ ይችሉ ነበር በማለት በአማራ ኃይሎች ተይዘዋል ስለተባሉት አካባቢዎች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 5 ቀን 2017 ዓ.ም ባወጣው መግለጫ ህወሓትን በተመለከተ ስብሰባ ካደረገ በኋላ ጠቅላላ ጉባኤ ለማካሄድ የተሰጠውን የጊዜ ገደብ ባለመጠቀሙ ለሶስት ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እገዳ ጥሎበታል። ይህ በእንዲህ እንዳለ በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ክንፍ በትላንትናው ዕለት የመፈንቅለ መንግሥት ሙከራ ማድረጉም ተገልጿል። ከዘረፉት 1.5 ቢሊዮን የክሪፕቶ ገንዘብ 300 ሚሊዮን ዶላር የሰሜን ኮሪያ መረጃ መንታፊዎች በጥሬ አውጥተዋል ተባለም። እነዚህ የመረጃ መንታፊዎች ለሰሜን ኮሪያ መንግሥት ይሰራሉ ተብሎ የሚታመን ሲሆን ዘርፈዋል ከተባለው 1.5 ቢሊዮን ዶላር የበይነ መረብ ገንዘብ ወይንም ክሪፕቶ ከረንሲ 300 ሚሊዮን ዶላሩን በጥሬ አውጥተው መውሰዳቸው ተነግሯል። ላዛርስ በመባል ይታወቃሉ የተባሉት የመረጃ መንታፊዎቹ። ከሁለት ሳምንት በፊት ባይባይት ከተባለ የበይነ ገንዘብ ኩባንያ ትልቅ የዲጂታል ገንዘብ መዝረፋቸው ተጠቁሟል። እንደ ቢቢሲ ዘገባ ባለፈው የካቲት አስራ አራት ወንጀለኞቹ ከባይባይተን አቅራቢ በሚስጥር የገንዘብ ዝውውሩን በመመንተብ ድርጅቱ ወደ ራሱ ቦርሳ የላከ መስሎት ወደ መንታፊዎቹ ልኳል ተብሏል። የድርጅቱ ሥራ አስፈጻሚ ቤንዞ ገንዘቡ እንዳልተወሰደ ለደንበኞቻቸው ማረጋገጫ ሰጥተውም ነበረም። ዘረፋው ከተፈጸመበት ቀን ጀምሮ መረጃ መንታፊዎቹ ጥሬ ገንዘቡን አውጥተው መጠቀም እንዳይችሉ ክትትል ሲደረግባቸውም ቆይቷል። የዘረፋ ባለሙያዎቹ ቡድን ገንዘቡን ለሰሜን ኮሪያ አገዛዝ ለመከላከያ ልማት ለማስገባት ሌት ተቀን እንደሚሰራ ይናገራሉ። በበይነ ገንዘብ ዝርፊያ ከሚታወቁ መንታፊዎች መካከል የሰሜን ኮሪያዎቹ ገንዘቡን በማጠብም ወደ ሌላቸውም ይላሉም። አሜሪካና አጋሮቿ በቅርብ ዓመታት በርካታ መረጃዎችን በመንተፍ የሰሜን ኮሪያ ለወታደራዊና የኒኩለር ልማቷ ታውላለች በሚል ይከሳሉም። ከባይባይት ከተዘረፈው ገንዘብ ሃያ በመቶ የገባበት ባለመታወቁ መመለስ እንደማይችል ድርጅቱና መርማሪዎች ተናግረዋል። ድርጅቱ ከዘርፊያው በኋላ የተዘረፈውን ገንዘብ ብድር ወስዶ መተካቱ የተገለጸ ሲሆን ላዛርስ ቡድን ላይም ጦርነት ማወጁን አስታውቋል። መንታፊዎቹ የዘረፉትን በይነ ገንዘብ በሚታወቅ ማስተላለፊያ አገልግሎቶች እንደ ዶላር በመሰሉ መደበኛ ገንዘቦች ለመቀየር ከሞከሩ ገንዘቡን መያዝ ይቻላል ተብሏል። እስካሁን በዚህ መንገድ ሀያ የሚሆኑ ሰዎች 40 ሚሊዮን ዶላር የሚያወጣ በይነ ገንዘብ እንዳይተላለፍ ቢያግዱም ባለሙያዎች ግን የቀረውን ገንዘብ ለማስመለስ እምብዛም ተስፋ ይታይባቸውም። ሰሜን ኮሪያ ካላት የምንተፋና የገንዘብ ማጠብቃት አንጻር የቀረውን ገንዘብ ለማስመለስ ያለው እድል አነስተኛ ነው ይላሉ። ከዚህ በተጨማሪም ዝውውሩን ተከትሎ ለማገድ ሁሉም የበይነ ገንዘብ ኩባንያዎች ተባባሪ አለመሆን የተዘረፈውን ገንዘብ ለማስመለስ እንደ ችግር ታይቷል። ሰሜን ኮሪያ እስካሁን ላዛርስ ከተባለው ቡድን ጀርባ እንዳለች አምና የማታወቅ ሲሆን ገንዘብ ለማግኘት ሲባል ግዙፍ መረጃ በመመንተፍ በመላው ዓለም ስሟ የሚጠቀስ ብቸኛ ሀገር ናት። ከዚህ ቀደም ቡድኑ ባንኮችን ኢላማ የሚያደርግ ሲሆን ባለፉት አምስት ዓመታት ግን የበይነ ገንዘብ ኩባንያዎችን ማጥቃት ላይ አተኩሯል ተብሏል። ዘርፉ እንበዛም ቁጥጥር የማይደረግበትና የተመዘበረን ገንዘብ ለማስመለስ ጥቂት አማራጭ መንገዶች ብቻ ያሉት ነው። በቅርብ ጊዜ ከሰሜን ኮሪያ ጋር የተያዙ አራት መንታፊዎች ያሉ ሲሆን እንደ አውሮፓያን አቆጣጠር በ2300 ሚሊዮን ዶላር የሚጠጋ የበይነ ገንዘብ ተዘርፏል። በ2020 አሜሪካ የላዛርስ ቡድን አካል በመሆን ሰሜን ኮሪያውያንን በአስቸኳይ ከሚፈለጉ ወንጀለኞች ዝርዝር ውስጥ አስገብታለች። ነገር ግን ግለሰቦቹ ሰሜን ኮሪያን ለቀው ካልወጡ በስተቀር በቁጥጥር ስር የመዋላቸው ዕድል እጅግ ዝቅተኛ ነው። ዘገባው የቢቢሲ ነው። እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋረጥ ትእዛዝ ሰጠች። የእስራኤል የኤነርጂ ሚኒስቴር ውሳኔውን ያሳለፉት ሐማስ ታጋቾችን እንዲለቅ ጫና ለማድረግ ነው ተብሏል። እስራኤልና ሐማስ ከ9 ቀናት በፊት የተጠናቀቀውን ተኩስ አቁም ለማራዘም ዛሬ በዱሃ ድርድር ይጀምራሉ ተብሏል። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ማዘዟንም አስታውቃለች። የሀገሪቱ ኢነርጂ ሚኒስትር ኤሊ ኮሆን ታጋቾችን ለማስለቀቅና ሐማስ ከጦርነት በኋላ በጋዛ ሕልውና እንዳይኖረው ለማረጋገጥ ሁሉንም አማራጮች እንጠቀማለን ሲሉ ተናግረዋል። ሚኒስትሩ የሰጡት ትዕዛዝ በተለይ የተጣራ የመጠጥ ውሃን ለማቅረብ የሚውሉ ማሽኖችን ከሥራ ውጪ እንደሚያደርግ ተገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያዊ አስተዳደር በቀጣይም ወደ ጋዛ ውሃ እንዳይገባ ሊከላከል እንደሚችል ነው የተነገረው። እስራኤል ባለፈው ሳምንት እሁድ ማንኛውንም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማገዷም ይታወሳል። በጥር ወር አጋማሽ ተፈጻሚ መሆን የጀመረው የጋዛ ተኩስ አቁም ስምምነት የመጀመሪያ ምዕራፍ መጠናቀቁን ተከትሎ እስራኤል ለ42 ቀናት ተኩስ አቁሙን ለማራዘም ሐሳብ አቅርባለች። ሐማስ ግን በስምምነቱ መሰረት በሁለተኛው ምዕራፍ ተኩስ አቁም ዙሪያ ለመደራደር እንጂ የተኩስ አቁም ማራዘሚያ እንደማይቀበል ማሳወቁን ቢቢሲ በዘገባ አስታውሷል። በሁለተኛው ምዕራፍ ተኩስ አቁም ሐማስ ሁሉንም ታጋቾች መልቀቅ፣ እስራኤል ደግሞ ከጋዛ ወታደሮቿን ማስወጣት እንዳለባት በአሜሪካ አደራዳሪነት በተደረሰው የመጀመሪያ ስምምነት መግባባት ላይ ተደርሶ ነበረም። እስራኤል ግን ተኩስ አቁሙን በማራዘም ቀሪ ሥራ ይጠይቃል ያለችውን ሐማስን የመደምሰት ዘመቻ ለመቀጠል ፍላጎት እንዳላት በተዘዋዋሪ እየገለጸች ይገኛል ተብሏል። በትላንትናው ዕለት ከግብጽ አደራዳሪዎች ጋር የመከረው የፍልስጤሙ ሐማስ አቋሙን እንዳላወጣ ያስታወቀ ሲሆን ሁለተኛው ምዕራፍ ተኩስ አቁም ላይ በፍጥነት ድርድር እንዲጀመር ጠይቋል። ከመጀመሪያው ምዕራፍ በኋላ እንከን የገጠመውን የተኩስ አቁም ስምምነት ለማስቀጠል ዛሬ በኳታር መዲና ዶሃ ድርድር እንደሚጀመር ይጠበቃል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከልከሏ ከፍተኛ ተቃውሞም እያስነሳባት ይገኛል።